በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች፣ በመድኃኔዓለም ስም፣ በድንግል ማርያም ስም በያላችሁበት ሀገር እንዲሁም የሰዓት አቆጣጠር እንደምን ሰነበታችሁ? እንደምን ዋላችሁ እንደምን አደራችሁ። አሜን ኃያሉ አምላካችን መድኃኒዓለም ስለማይነገር ስጦታው ስለማይመረመር ቸርነቱና ባህርያቶቹም ስለ ድንቅ የሆነው የአባትነት ፍቅሩ ዛሬም ዘወትር ሁልጊዜም ቢሆን ስሙ ይክበር ይመስገን። አሜን ዛሬ መድኃኒዓለም ቸርነቱን እንዳበዛልን የመጽሐፍትን ምስጢራት እንደገለጸልን የምንማማርበት ርዕሳችን የሚሆነው ክፉን መናፍስት ለመቆጣጠር ወይም ለመያዝ ምን እናድርግ በሚል ይሆናል። የጠላታችንን ውጊያ ከቤተ ክርስቲያናችን አስተምሮና ከመንፈስ ቅዱስ ምሪት ጋር አያይዘን የመድኃኒዓለምን ቸርነቱንና ድንቅ የሆነ ለልጆቹ ያለውን ስጦታ እያደነቅንና እየተማማር ስለ ጠላት ስናቅ በዛው ልክ ደግሞ የእግዚአብሔርን ኃይልና ጠላትን የምናሸንፍበትን መንገድ በመፈለግ ውስጥ ስለምንቀምስ ቸርነቱና ድንቅ የሆነው ምሕረቱንም በዛው ልክ ስለምናቅ የአምልኮትና የጸሎት ሕይወታችን ስለሚያድግ በክርስትናችንና በእምነታችን ላይ ያለን አቋምና ወኔ እንዲሁም ግንዛቤ ከፍ ስለሚል ስለ ጠላታችን መድኃኒዓለም እንደፈቀደልን መጠን እየተማማር እንቀጥላለን። እሺ ዛሬ ትልቁ ያነሳ ነው ርዕሳችን፣ ክፉን መንፈስ መያዝ ወይም መቆጣጠር እንዴት እንችላለን እሚል ነው የምንማማረው። እንግዲህ ክፉ መንፈስ በሰውነታችን ውስጥ እስካለ ድረስ በየትኛውም የሰውነት አካላችን ላይ ቦታ ተቀምጦ የምናየውን እያየ የምናወራውን ስንናገር እየተናገረ ስናወራ እያወራ የትኛውንም የኛ የሆነውን ነገር ግንባር ላይና ዓይን ላይ ተቀምጦ የማበላሸትና የማጥፋት የመሰረዝና የመቅበር ከዛም አልፎ ተርፎ ደግሞ የተሰጠልን የተስፋ ቃላቶች እንዳይፈጸሙና የተፈቀደልን ህይወትና በቅድስ ሥላሴ ምሪት በኩል ኑሮን እንዳንገፋ የማድረግ አቅምና ችሎታ አላቸውም። ከኛ አስተሳሰብና እውቀት እንዲሁም ፍልስፍናና የአይዲዮሎጂ ምሪት ከፍ ያለ የተፈጥሮ ረቂቅ የሆነ እውቀት ያላቸውና የሰው ልጅ የማጥቃት የብዙ ዘመን የተንኮልና የግፍ የእርግማን ልምድ ያላቸው ጠላቶቻችን ናቸው። ጠላት ዛሬ ላይ ብቻ አይደለም የሚሰራው ከትውልድ ወደ ትውልድ ለብዙ ዘመን የሚያጠፋውንና የሚያወድመውን ከዛም በላይ የእግዚአብሔርን ቁጣ የሚያፋጥንበትን የእርግማኑን ኃይል የሚያረዝምበትን ከእግዚአብሔር የራቀ ትውልድ የሚፈጠርበትን ሁልጊዜ በግራውና በጠማማው እንድንጓዝና በህይወታችንም ስልቹና ግዴለሾች እንዲሁም ተስፋ ምንቆርጥና በእግዚአብሔር ላይ ያለን እምነት እንዲሸረሸር የሚያደርጉ ፈተናዎችን በአቅጣጫዎች ላይ እያስቀመጠ መራራ የሆነ ህይወትን እንድንመራ የሚያደርግ ኃይል ነው። ሰቆቃው ኤርምያስ 1:16 ላይ እንደሚል ቃል አለ። የሚያጽናናኝ ነፍሴንም የሚያበረታታ ከኔርቋልና ቋልና፣ ስለዚህ አለቅሳለሁ፣ አይኔ አይኔ ውሃ ያፈሳል፣ ጠላት በርትቶብኛልና ልጆቼም ጠፍተዋል ይላል። እንዴ ነው ጠላት በርትቶብኛል? ስለ ጠላቱ መበረታት አልቅሷል። የሚያጽናናው ከጎኑም የሚሆን የሚረዳው የሚያግዘው ሰው ሲያጣ ጠላቱ ይበርትቶበት በጠላት ብርታት ምክንያት ደግሞ ልጆቹን ማጣቱን ያስቀምጣል። በመናፍስት ውጊያ ትልቁ ሸክምና ፈተና የሚሆነው የሚረዳንና የሚያግዘን ከጎናችን የሚሆንና ውስጣዊ ችግራችንን የሚያይልን ሰው ማጣታችን። ዘመዶቻችንና ጎረቤቶቻችን፣ ወንድምና እህት ስጋ የምንገናኝ ሰዎች ሁሉ ትንሽ አምልኮትና ጸሎት ስንጀምር በጠላት መያዛችን እና የጠላት ውጊያ ምን ያህል እንደሚጎዳና ስነ ልቦናን እንደሚያደክም ሳይረዱ ይቀሩና ትንሽ እየበረከት በመጣች ቁጥር የእነሱ መንፈስ በእኛ ላይ እየተነሳ የበለጠ ጠላትነትን ያፈራሉ። ስለዚህ ከመናፍስት ጋር ባለው ውጊያ ህይወታችንን ያበላሻል። አቅጣጫችንን ይቀይራል። ሰው ያሳጣናል። ብቸኛ ያደርገናል። ማንነታችንን ሰርቆ ልጆቻችንም ያጠፋል። ከዛም በላይ ትውልድ ያበላሻል። የእርግማኑ ጊዜ እንዲሰፋ፣ የኃጢአቱና የርኩሰቱ ትውልድ እንዲበዛ፣ በግፍ የሚራመዱና የሚኖሩ ህልውናቸውን የሚመሰሩት ሰዎች እንዲበዙ ያደርጋል። ይሄ በጣም አደገኛ የሆነ የመናፍስ ውጊያ ነው ማለት ነው። ስለዚህ ስለ መናፍስት ማወቅ እሱን መቆጣጠር እሱን መያዝ ያስፈልጋል። መናፍስትን ስንይዛቸው ከምንሰራውና ከምናስበው ከምንጓዝበትና አለይ ብለን ስጋው ህይወትን የምናሸንፍበት ስራም ሌሎች ነገር የሚያዝናቸው ላይ አያጠላም። መናፍስትን ስንይዛቸው በየትኛውም ጉዟችን ከፊት ለፊት ላይ አይቀድሙም። መናፍስትን ስንይዛቸው ለልጆቻችንም ለዘርም የሚተርፍ ጉዳትና ጥቃት አይፈጽሙብንም። መናፍስት ሲያዙ ትውልድ አያበላሹም፣ እርግማን አይሰፍንም፣ ሀገር አይበላሽም፣ ማህበረሰብ ዘንድ የተበላሹ ቋንቋዎችና ባህሎች ዘልቀው አይገቡም። መናፍስት ሲያዙ የእግዚአብሔር ኃይል የበለጠ ይገለጣል፣ የእምነት ኃይል ከፍ ይላል፣ እግዚአብሔር ይቀርበናል። በእግዚአብሔር ኃይል በኩል ነው መጀመሪያ የሚያዙት። ስለዚህ መናፍስትን ለመያዝ ትልቁና ዋናው መፍትሄው እግዚአብሔር መጠጋት፣ እግዚአብሔር መከታና ጋሻ ማድረግ፣ ወደ እግዚአብሔር መጮ ኃይሉን መማጸን፣ በእንባ መመላለስ ቤተሰብ እንደሌለን በፊቱ ተማጽነን አምላካችን ቤተሰብ እንዲሆነን ሰው እንደሌለን ለጌታችን አስታውቀን ከጎናችን እንዲሆን በየትኛውም ነገር ላይ የእሱ ፈቃድና ምሪት ባርኮትና ኃይል እንዲቀድም በእንባ በኩል እየጠየቅን የጠላትን ኃይል እየሰበርን በአምልኮትና በጸሎት በመማፀንና በፈቃደ ሥላሴ የተታከለና የተያዘ ሕይወትን እንድንመራ ሁልጊዜ ሁልጊዜ ከክፉ መናፍስ ጋር እየታገልን መኖር ያስፈልጋል። በየትኛውም መንገድ ጠላትን ካላወቅ ነው፣ ሁሉን ነገር ያበላሻል። በስጋ ኑሮ የስጋ ሕይወትን ያበላሽብሃል። በትዳር ከሄድክ ትዳረን ያናቃል። በውስጣዊ የሕይወት ግንባታ ላይም ሰላምን ያናጋና የጭንቀትና የግራ መጋባት ማንነትን ያጋባባል። ስነ ልቦናንና በቀላሉ ሞራል የሚሰበር ቅስም የሚቀጭ አይነት ሰው ትሆናል። በልጆች አስተዳደግና በቤተሰብ መዋቅር ላይም እንደዚሁ አዚም ሆኖ ልጆቹ ቀልቃሎች፣ አልቃሾች፣ ትምህርት የማይገባቸው አይምሯቸው የተደፈነ ከዛም በላይ ደግሞ የውጭ ዓለም አፍቃሪና የማይታዘዙ ግትሮች አድርጎ እንዲያድጉ ያደርጋቸዋል። እንደ ሀገር ስንሄድ ሀገር የቆየችበትን የቃል ኪዳን ኃይል አፍርሰን በእርግማኑ በኩል እና በዳቢሎሱ በኩል በዳቢሎስ የተለከፉ ውጭ ሀገር ለትምህርት ሂደው ተለክፎ የመጡ ሰዎች ቋንቋና ድምፅ እየሰማን በዛው ልክ ዳቢሎስ እያወራ ሀገሪቷን ከቃል ኪዳንና ከእግዚአብሔር እጅ ለማውጣት የዲያብሎስ ለማድረግ ብዙ ሲሮጥም ታዩታላችሁ። በቤተ ክርስቲያንም ከሄዳችሁ እምነትና ኃይል ርቆ ብዙ ዓመት እያገለገሉ ችግራቸውን መፍታት ያቃታቸው እንኳን የሌላውን ችግር ራሳቸውም ችግር በችግር ላይ ሆነው በብዙ በሽታ አገልጋዮቿ እየተቀጡ ከዛም በላይ ደግሞ ድህነቱ፣ ማጣቱ፣ ማጭበርበሩ፣ መስረቁ የጥንቆላውን ሕይወት እንደ ትልቅ አማራጭ አድርጎ የእስልምናውንም ዓለም የተቀላቀሉ አገልጋዮች መብዛት የቤተ ክርስቲያንን ጉዞንም አቀጭጮታል። በአንድም በሌላም በኩል አገልጋዮቿ ስለ መናፍስት አለማወቅና የትውልዱ በመናፍስት መያዝ ብዙውን ጊዜ ክርስትናችን ወደኋላ እየጎተተው ይገኛል። አዎ፣ ስለዚህ ጠላትን መያዝ አለብን፣ መቆጣጠር አለብን፣ ስለ ክፉ መንፈስ ማወቅ አለብን። ኤርሚያስ አሁንም ይጮኸል፣ እንዲህ እያለ ሰቆቆ ኤርሚያስ አንድ ዘጠኝ ላይ አደፏ በልብሷ ዘርፍ ነበረ፣ ፍጻሜዋን አላሰበችም፣ በድንቅ ተዋርዳለች፣ የሚያጽናናኝ የለም፣ አቤቱ ጠላት ከፍ ከፍ ብሏልና ይላል። ጠላት ምን ብሏል? ከፍ ከፍ ብሏልና ምን የለም? የሚያጽናናኝ የለም፣ አይዞ የሚለኝ የለም፣ የሚረዳኝ የለም ችግሬን ማወራለት አውርቼለት ሊፈታልኝና ና የምፈታበትን መንገድ የሚጠቁመኝ እምባይን አልቅሼ የሚያበስልኝ የውስጥ ሀዘኔን የሚረዳኝ ሰው የለም። የሚያጽናና የለኝም። የሚያጽናና ማጣት ብቻ ሳይሆን ጠላት ከፍ ብሏል። ደግሞ ሰው ሲጠፋ ጠላት ከፍ ይላል። ሰው ሲወድም እርግማን ይሰፍናል። የሚታይ ሰው፣ ወደ እግዚአብሔር የሚጸልይ ሰው የትውልዱን ችግር የቤተ ክርስቲያንን ፈተና የሀገርን አቅጣጫ መቀየር ያጣነውን የጎደለውን የጠፋውን የተበላሸውን የወደመውን ነገር እያሰበ የሚያለቅስ የሚጮህ የሚጸልይ የሚማፀን የሚያሳስብ ሰው ሲጠፋ እንግዲህ ጠላት ከፍ ከፍ ይላል። ሁሉም በየቤቱ የራሱ የሆነ ችግር ይዞ ለሌላው የማያወራው ፈተና ተሸክሞ በዲያብሎስ ምሪትና እይታ ህይወቱ ተይዞ እምባን እንደ ትልቅ መደበቂያና ብሶትን ማውጫ አድርጎ እየተጠቀመ ጊዜውን የሚያሳል ብዙ ነው። ብዙዎቻችን ተቸግረናል አተናል የተጎደለ ነገር አለ፣ የተበላሸ አለ። ግን ማን ይፍታው? የጎደለውን ለማን ነገር ወደ ማን ንጩ ሰው የለም። ሰው ሲጠፋ ጠላት ከፍ ከፍ ይላል። ዳቢሎስ እንደፈለገ ይፈነጫል። የዳቢሎስ ልጆች ጊዜና ሁኔታዎች ምቹ ይሆኑላቸዋል። ለመስራትም፣ ለማወናበድም፣ ለመስረቅም፣ ለማጭበርበርም፣ ሌላውን ለመሸወድም ምቹ ሁኔታዎች ይኖርላቸዋል። ስለዚህ ይሄ በጣም ከባድ የሆነ አካሄድ ነው። ጠላትን መያዝ ዳቢሎስ በህይወት ውስጥ የትኛውንም ሀሳቡን አመንጭቶ በልብ ላይ ጽፎ ወደ ተግባር እንዳይለውጥ የሚያደርግን ኃይል የምታገኝበት ጥበብ ነው። ጠላትን ስትይዘው የእግዚአብሔርን ፍቅርና ሞገስ ጸጋና ኃይል ክብረ መንግስቱን እና የድንግል ማርያምን የእናትነት ፍቅሯ በልቡ ውስጥ እንዲሳል ሌላ አማራጮች ይፈጠሩላል። ጠላት ግን ስትይዘው በንጹሕ አይን በንጹሕ አንደበት በንጹሕ ሀሳብ በንጹሕ የሰው ቃና ኑሮ እንድትኖር ያደርጋል። ጠላትን ስትይዘው እንደፈለክ ትጸልያለህ፣ እንደፈለክ እምባህን ታነባለህ፣ በፈለግከው ሰዓት ትማጸናለህ፣ ጸሎት ወደ እግዚአብሔር ታቀርባለህ። የእግዚአብሔር የሆኑ ትውልዶችን ለመፍጠርም ትዘጋጃለህ። ጠላትህ ካሊያስከውድን ከፍ ከፍከፍ ይልብሃል፣ እድልን ይነጥቅሃል፣ ሰላምን ያናገዋል፣ እይታን ያዛባዋል፣ አንደ አንደበት ላይ ይቀመጣል። ስራህንም በስራ ቦታም በግል ህይወትም ብዙ የጎደሉ ነገሮች እንዲኖሩ ያደርግሃል። ስለዚህ ጠላትን መያዝ ትልቅ መፍትሄ ነው። እንዴት ነው የሚያዘው? ጠላት ጠላት ለመያዝ አንደኛ ትልቁና ዋናው መፍትሄው ወደ እግዚአብሔር መጠጋት ነው። የእግዚአብሔርን ኃይል፣ የእግዚአብሔርን ሰማያዊ ስጦታ፣ ሞገሱን፣ ክብሩን፣ ለልጆቹ ያለውን ፍቅር፣ የጠላትን አሰራር እና ሴራ ይሄ ሁሉ ማወቅ አለብን። የእግዚአብሔርን ቸርነት ማድነቅ የጠላትን ሴራና ጥበብ ማወቅ የእግዚአብሔርን ምሕረት መረዳት ጸብሎስ በምን አይነት መንገድ እንደሚያጠቃ ማወቅ ማወቅና መረዳት ይሄ የመጀመሪያው ነጥብ ነው። ከዛ በኋላ በመንፈሳዊ ጎዳናና ሕይወት በምን አይነት መንገድ ክፉውን ኃይል እንደምትጥል የበለጠ እያጠና ትመጣለ። መጀመሪያ ንስሐ ትገባለ። ኃጢአትህን ትናዘዛለህ በኃጢአት ውስጥ ተደብቆ የበለጠ እንዳያጠቃ የአምልኮት ሕይወት እና የጸሎት ሕይወቶችን ታሰፋለህ። በቅዱስ ቁርባን የታከለ መንፈሳዊ ሕይወትን ትገነባለህ። የእግዚአብሔርን ኃይል ወደ ሕይወት እንዲመጣ በመጠበቅ እና በትጋት ጊዜውን እየጠበቅ በመንፈሳዊ ሕይወት እድሜን ታራዝማለህ። ምስጋና ጠላትን ለመያዝ ይረዳል። አምልኮት ክፉን መንፈስ ለመቆጣጠር ያግዛል። እምባ የእግዚአብሔርን መንግሥትና የእግዚአብሔርን ፍቅር እንዲሁም ቸርነቱና ሞገሱን እንድትቀምስ ይረዳል። እያለቀስክ እግዚአብሔርን ታውቀዋለህ። እያለቀስክ ልብ ይከፈታል። እያለቀስክ ክፉ መንፈስ ይቃጠላል። እያለቀስክ የዲያብሎስ ኃይል ከሕይወት ይርቃል። እያለቀስክ የተደበቁ ነገሮችን ታውቃለህ። እያለቀስክ እንባ እያፈሰስክ ጠላትህን ታውቃለህ። ስለዚህ በእንባ በኩል ካለፍን የትኛውንም ምስጢርና የትኛውንም የዲያብሎስ ኃይል ለመጣል ጉልበትና አቅም አያጠረንም። ከዛም በላይ እግዚአብሔርን ለማስደሰት የምናደርጋቸው ጉዞዎች ራሳቸውን የቻሉ የጠላትን መቆጣጠሪያና መያዣ መንገድ ነው። ዕለት ዕለት የሰው ልጅ ማሰብ ያለበት ነገር አንዱ ምን ባደርግ መድኃኔዓለም በእኔ ይደሰትብኛል፣ ምን ባደርግ እግዚአብሔር የኔ አሰራር ሊወደው ይችላል ብለን አስበን አቅደን እግዚአብሔር የሚደሰትበትን ነገር በህይወታችን እንደ መመሪያ አድርገን ከያዝ ነው ያ ክፉን ኃይልም ጊዜውንም ዘመኑንም የክፉ ሰዎችን ሀሳብንም እንድናሸንፍ ይረዳናል ማለት ነው። ስለዚህ ትልቅ የሆነ የማስተማሪያ መንገድ ነው። መድኃኒ ዓለም ክብር ይግባውና በሚያስተምርበት ጊዜ በማቴዎስ ወንጌል ምዕራፍ 13 ቁጥር 24 ላይ እንዲህ ብሎ አስተምሯቸዋል። ሌላ ምሳሌ ያቀረበላቸው እንዲህ አለ። መንግስተ ሰማያት በእርሻው መልካም ዘርን የዘራ ሰው ትመስላለች። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳዱ ዘርቶ ሄደ። ስንዴውም በቀለና ባፈራ ጊዜ እንክርዳዱም ደግሞ ያን ጊዜ ታየ። የባለቤቱ ባሪያዎችም ቀርበው ጌታዊ መልካሙን ዘር በእርሻው ዘርት አልነበረምን? እንክርዳዱ ከወዴት አገኘ አሉት። ሱም ጠላት ይህን አደረገ አላቸው። ይህ በጣም የሚገርም፣ አምላክ በምሳሌ ነበር ሲያስተምራቸው የነበረው ለገበሬዎች በእርሻ ለሴቶች በሚገባቸው በወፍጮ ክረምት ሲሆን እንዲሁም ክረምቱን አያይዞ እንደዚህ ባለው ሁኔታዎችና ጊዜዎችን ተከትሎ እንዲረዱና እንዲገባቸው አድርጎ ያስተምራቸው ነበር። እና በዚህ በምሳሌ ላይ ምን ይላል መሰላችሁም? መንግስተ ሰማያት በእርሻው መልካም ዘርን የዘራ ሰው ተመስላለች። አሁን ሰው ነው፣ እርሻ አለው፣ በእርሻው ላይ ዘርን ዘራ። ሌሊት ከዛ ጠላት መጣና በተኛበት ጊዜ እንክርዳዱን ዘርቶ ሄደ። ጠዋት ሲያዩ ፍሬው ከእንክርዳዱም አብሮ በቅሏል። እንዲህ ነው፣ ጠላት ስትተኛ ነው የሚመጣው። ዳቢሎስ ብዙ ዘመናቶችን በተኛንባቸው ጊዜ ነው አጥቅቶን። የዳቢሎስ የሆኑ ጊዜያቶችና ዘመኖች አሁን ላይ የእሱን አንደበቶች በዝተው እኛ በዛ ላይ አዚምና ፍዝዝ ብለን እድሜያችን የምንጨርሰው ሌሊት ያልጸለየ ትውልድ፣ ያላመሰገነ ትውልድ መጨረሻው በዳይብሎስ እጅ መውደቅ ነው። ከዛም በላይ ደግሞ እድሜው በሰይጣን እያዝና ዛር ሆኖ ለብዙ ዘመንና ጊዜ ከዛ ጋር በመታገል እሱን ውጣ አትውጣ፣ ልቀቀኝ አትልቀቀኝ እያለ የሚያሳልፋቸው ውጥንቅጦች መንፈሳዊ ህይወቱን ያዳክምበታል። ሰይጣን ባይኖርና ብንጸሊ ምን ይፈጠራል? እስኪ አስቡት። ሰይጣን ባይኖር በመንፈሳዊ ህይወታችን አምልኮት፣ ኑሮን ምን ያህል በእግዚአብሔር በኩል ሞገስ እናገኝ ይሆናል? አስቡት። ምን ያህል ሰይጣን ደግሞ የጸሎት ኃይል ወደ ህይወታችን እንዳይመጣ ወደኋላ እንደጎተተንም አስቡት። ስለዚህ ጠላት ስንተኛ ዘርቷል። በቤተሰብ መሃል ዘሩም ዘርቷል፣ በሀገርም ዘርቷል፣ በትውልድም ዘርቷል፣ በማህበረሰብም ዘርቷል ቃ እኛ ስንተኛ ነው ዛሬ ሀገራችን በዘር በጎሳ የተከፋፈለችው። እኛ ተኝተን ነው ልጆቹ ዛሬ አመል እና ሱስ የለመዱት። እኛ ተኝተን ነው ዛሬ የእምነት ድርጅቶች በስተው በስተው በስተው ትውልዱ ግራም ይጋባ። ተኝተን ነው እኮ ለጥ ብለን ተኛ። ዳቢሎስ መጣ ዘሩን ዘራ። ቤተ ክርስቲያንን ላይም ክቡሯን፣ ሞገሷን፣ ኃይሏን፣ ሰማያዊ የሆነ የተስፋዋን ቃል ኪዳኗን ይህም በሙሉ የማያውቅ ዝርክርክ ያለና ምንም በቃ ግራ የገባው የተወናበደ አይነት ትውልድን ያፈራ ነው። ተኝተን እኛ ስንተኛ መናፍቁ ቦታችንን ያዘው። እኛ ስንተኛ ዳቢሎሱ እንደፈለገ ላያችን ላይ ይፈነጫል። ቅዱሳኖቻችንን ተሳደበ፣ መብርሃንን አዋረደ። ስንተኛ ኮን ይሁኑ እግዚአብሔርን የማያውቁ ሰዎች እናለ በዳቢሎስ ምሪት የሚመሩ ሀገሯን እንመራለን አሉ። ሁሌ ወደ ግራ ነው፣ ሁሌ ወደ መጥፎ ነው፣ ሁሌ ወደ መጥፋቱ ነው፣ ሁሌ ደም ወደ ማፍሰስ ነው። ዲያብሎስ ምሪት ማለት ከባድ ነው። ስለዚህ በመተኛታችን ነው ያጣ ነው የጠፋው። ስንተኛ ጠላት ሰራ። ብዙ ዘመን ተኝተናል። በሀሳብም፣ በልባችንም፣ በህሊናችንም፣ በአይምሯችንም ላይ ዳብሎስ እንክርዳዱ ዘርቷል። በልጆቹም፣ በሀገርም፣ በትውልድም፣ በቤተክርስቲያንም በዚህ ሁሉ ዘር ተዘርቷል። እንግዲህ መድሃኔ ያለም ይሆናል። ከዛ በኋላ እንዲህ ይላል ሌላም እሺ፣ እንክርዳዱ ደግሞ ያን ጊዜ ታየ። የባለቤቱን ባሪያዎች ቀርበው ጌታ ሆይ መልካሙን ዘር በእርሻው ዘርታ አልነበረም? ምን እንክርዳዱ ከወዴት አገኘ አሉት። እሱም ጠላት ይህን አደረገ አላቸው። እንግዲህ መጨረሻ አደለ የምንለው ወደ መድሃኔ ያለም ሰው ተቸግሮ የሆነ አካላቱ ጎሎ የሆነ ነገር ተበላሽቶበት ባዶ ሆኖ አደለ መድኃኔ ዓለም የሚፈልገው። ከዛ ለምን አደረግክብኝ? ለምን ሆነ? ምን አደረግኩ? ምን አጠፋው? ምን በደልኩ? እንደዚህ አድል እግዚአብሔር የምንለው ጠላት ነው ይሄን ያደረገው። የመድኃኔ ዓለም መልስ ይሄ ነው። ለምን ትምህርት አይገባኝም? ለምን እድል የተዘጋ? ለምን ልጆቼ ሰላማዊ አይሆንም? ለምን አንደበታቸው ተያዘ? ለምን ለምን ይሄ ለምን የሚሉ ጥያቄዎች በሙሉ መልሳቸው የሚያገኘው ጠላት ይህን አደረገ። በቃ ለምን ተኛ ተኝተ ነው እኮ ይህን ያደረገው። ስትተኛ ይህን ያደረገ። አላመሰገንክም፣ አልጸለይክም። ስለ ዲያብሎስ ያወቀው ካጣ በኋላ ነው ከጠፋ በኋላ ነው ከተበላሸ በኋላ ነው ብዙ ነገር ከወደመ በኋላ ነው መንቃት የጀመርከው። ቀድመ ብትነቃ እኮ ይህ ሁሉ አይመጣም። ጠላትም በእርሻው ላይ በዘሩ ላይ እንክርዳዱን አይዘናም ነበር። ስለዚህ የእኛ መተኛት በብዙ ጎዳና ዋጋ እንድንከፍል አድርጎናል። በትውልድም በሌላም በአንድም በሌላም በስነ ህይወታችን ጉዞ ላይ ዲያብሎስ እንደፈለገ አዚሙን እንዲጥልና እንዲያጠላ ያደረገው በመተኛታችን። መንፈሳዊ ነገር ላይ በስሜትና በሞራል የምንነዳውም በመተኛታችን። ዛሬ በክፉ መንፈስ ላይ ያለን ግንዛቤ ግራ የተጋባና የማንረዳውም ተኝተን ስለኖርን። መንፈሳዊ ነገር ቶሎ አይገባንም። ልባችን ቶሎ አይከፈትም። የእግዚአብሔር ነገር ቶሎ ወደ ህይወታችን አይዋሃድም። ወንጌል ኑሮ እንጀራ አይሆንልንም። ይህም ተኝተን ተኝተን ያሳለፍነው ጊዜ ውጤት። ህጉን ለመጠበቅ፣ አንደበታችን ለመጠበቅ፣ በህጉ ለመመራት ስነ ሰብዓዊ ተፈጥሯችን ብዙውን ነገር ወደኋላ ይጎትታል። ይህም ተኝተን ያፈራ ነው ውጤት ልጆቹ ልጆች አልሆኑ ብለዋል። ቤተሰብ በልጆቹ መደሰት አቅቶታል። አመልና ሶስት ሰይጣን ወስዷቸዋል። የትምህርቱ ዓለም እንውሰድ እያለ ዘመናዊ በሚል ሽፋን እርኩሰቱ በልቷቸዋል። አባት እናት የማይሰራውን ኃጢአት ልጆች ይሰራሉ። አባት እናት ሰምተው የማያውቁትን በደልና ግፍ ልጆቹ ዛሬ አድርጉታል። ይህም ተኝተን ያፈራነው ውጤቱ። ስለዚህ እኛ ተኝተን ጠላቴ እናደረገ ዘራ በቤተሰብ መሃል ዘራ። ጠላት እንክርዳዱ በቤተ ክርስቲያን ላይ እንክርዳዱ ዘራ። ዛሬ በቤተ ክርስቲያን ውስጥ ያሉት ደብተራዎች እኮ እንክርዳዶች ናቸው። አብሾ የጠጣ ልቡ የተደፈነ አገልጋይ እንክርዳድ ነው። ቤተ ክርስቲያን እያገለገለ ይመስለዋል። ግን የሚያጠፈው ጥፋት አቤት፣ አቤት! እንደ ቤተ ክርስቲያን ውስጥ ያለውን የመበላሸት እና የወደመውን ነገር ብታውቁ ሙሉ ነት ተስፋ ሁሉ ልትቆርጡ ትችላላችሁ። በጣም ስቅጥጥ የሚል ግፍ ነው የሚሰራ። ስቅጥጥ የሚል ይሄን ምን አረገ? ጠላት አደረገ። መቼ እኛ ተኝተን ምን ይደረግ ታዲያ? መድን ያለ ማስተዋሉን ያድለን። እሺ ምን ይሆናል ታዲያ? በሾህ መካከል የተዘራውም ይህን ቃል እሺ። ጠላት ይህን አደረገ አላቸው ባሮችም እንግዲህ ሄደን ብንለቅመው ትወዳለን አሉት። እሱ ግን እንክርዳዱን ስትለቅሙ ስንዴው ከእሱ ጋር እንዳትነቅሉት፣ አይሆንም፣ ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በመከር ጊዜም አጫጆቹ እንክርዳዱን አስቀድመው ልቀሙ፣ በሳትም ለማቃጠል በነዶ ሰሩ፣ ስንዴው ግን በጎተራው ክተቱ እላለው አለ። ይህ ነው እስከ መከር ጊዜ ድረስ ው እግዚአብሔር ብዙ ጊዜ ዝም ይለናል። ዝም ስንጮህ ዝም፣ ስናለቅስ ዝም፣ ስንጸልይ ዝም፣ የጠየቅነውን ጥያቄ ዝም ወደው አይሆንም። ክርስትና በጣም ችኩሎች ነን። በዚህ ክርስቲያኖች ዛሬ ጠይቀን ዛሬ እንዲመለስልን እንፈልጋለን። ዛሬ የጮህንበት እና የተቸገርንበት ነገር ወደው እንዲፈታልን እንፈልጋለን። ይህን ማድረግ የሚያቅቶ ይመስላችኋል? አምላካችን ይችላል። ሁሉም ነገር የሚችል ነው። እንኳን ይህን አንተንም ፈጥሯል እኮ። ሰማይና ምድርን ዘርግቶ የምታዩትን ፍጥረታት በሙሉ በጥበቡ አቀዳጅቶ ያውም በቃል ኪዳኑ እየመገበ ይሄ ሁሉ ነገር እኮ አለ። ለምንድን ነው ብዙ ጊዜ እየጸለኝ እየጮን እያለቀስን እስካሁን ድረስ መድኃን ያለ ምላሹን ያልሰጠን ብለን ስናስብ፣ አይ አይ እንደዛ አይደለም። እሱ የመከር ጊዜው እስከሚደርስ መንፈሳዊ ህይወታችሁ ከፍ ስኪል ማወቅ ያለባችሁ ህይወት ደረጃ ላይ እስከምትደርሱ ከዛም በላይ የትኛውንም ነገር በመንፈሳዊ ህይወትን መፍታት እና ለማንኛውም ችግሮቻችሁ መንፈሳዊ ነገር መፍትሄ ነው ብላችሁ እስከምትገነዘቡ ጊዜው እስከሚደርስ አቅማችሁ ከፍ ስቲል እስከዛ ድረስ ይጠብቃችኋል። እሱ በአንዴ መፍታት ግን አቅቶት አይደለም። በአንዴ ነገሮች ማስተካከል አቅቶት አይደለም እና ለምን አልሆነም እያላችሁ ብዙም አትጨነቁ። ጊዜው ሲደርስ የመከሩ ጊዜ ሲደርስ ያን ጊዜ ይለያል። መድኃኒ ዓለም ይመጣል ማለት ነው። ይህን ምሳሌ ተርጉምልን አሉት። ሰላሳ ሰባት ላይ ተርጉሞላቸዋል። አስራ ሶስት ማቴዎስ ወንጌል ምራብ አስራ ሶስት ቁጥር ሰላሳ ሰባት ላይ ካም ዘር የዘራው የሰው ልጅ ነው ይላል። የሰው ልጅ ራሱ መድኃኒ ዓለም ነው። ዘሩ ደግሞ ቃሉ ነው፣ ወንጌል ነው፣ ትምህርት ነው። የመንግስተ ሰማያትና ተስፋ የምናደርጋት የሥላሴ መንግስት የምትመራን ሕገ እግዚአብሔርን ጭምር ነች። ከዛም መልካም ዘር እርሻው አለው ዓለም ነው። ቃሉን በዓለም ላይ ዘርቷል። ወንጌል በዓለም ተተብቋል። የመንግስት ትምህርትም የክብረ መንግስቱ ትምህርትም በዓለም ዙሪያ ተሰራጭቷል ማለት ነው። መልካም ዘር ያለው ደግሞ የመንግስት ልጆች ጻድቃን፣ ሰማዕታት፣ ቅዱሳን የቃል ኪዳን ልጆች ናቸው። እንክርዳድ የክፉ ልጆች ናቸው። እንክርዳዱ ያለው የዳቢሎስ ልጆች ናቸው። እንክርዳዱን የዘራው ደግሞ ጠላት ያለው ዳቢሎስ ራሱ። መከሩ ደግሞ ያለው መከር እስከሚደርስ ያለው የዓለም መጨረሻ እስከሚሆን፣ አጫጆቹ መላእክት ናቸው። እንግዲህ እንክርዳዱ ተለቅሞ በእሳት እንዲቃጠል በዓለም መጨረሻ እንዲሆናል የሰው ልጅ መላእክቱን ይልካል ከመንግስቱ እንቅፋት ሁሉ አመፃን የሚያደርጉትን ይለቅማል፣ ወደ እቶነ እሳትም ይጠላቸዋል። በዛ ልቅሶ እና ጥርስ ማፋጨት ይሆናል ይላል። ስለዚህ ነው በቃል ኪዳን ልጆች መሀል ጠላት ዳብሎስ የራሱ ልጆች አስገባ። ልክ ዛሬ በዓለም ዙሪያ ውስጥ የዳብሎስ ልጆች እንዳሉ በሶሻል ሚዲያውም በተለያየ ርኩሰትን የሚያስተምሩ የዳብሎስ ልጆች እነዛን እንክርዳድ ናቸው። እነዚህ የሚለዩት የሚጠፉት መድኃኔዓለም ይህን ዓለም ለማሳለፍ ሲመጣ ነው። ያን ጊዜ ቅጣታቸውን ያገኛሉ ማለት ነው። ስለዚህ በቃል ኪዳን ልጆች መንግስተ ሰማያትን እንዲወርሱ ተስፋ ከተሰጣቸው የጥምቀት ልጆች ውስጥ የዲያብሎስ ልጆችም ስር ሰደው ገብተው አመላቸውን፣ ባህሪያቸውን፣ አኗኗራቸውን፣ የልጆቻቸውን አስተዳደግ፣ የትምህርት ስነ መዋቅራቸውንም በሙሉ እየቀረጹም ዲያብሎሳዊ የሆኑ ትውልድ ስለሚፈጥሩ እነዛ ይጠፋሉ ነው። እነሱን መርጦ ከማጥፋት ይልቅ በዓለም መጨረሻ ላይ ይለያል ነው። ስለዚህ ዳብሎስ ሁልጊዜ ትውልዶቹን በእኛ ትውልድ ውስጥ ያመጣል፣ ያሳድጋል፣ ያፈራል፣ ያበዛል እና እናንተም ተግታቹ በመጸለይ የዳብሎስን አሰራር በመረዳት ክፉን መንፈስ በመቃወም የእግዚአብሔርን መንግስት ለመውረስ ዝግጁ መሆን ያስፈልጋል። መድኃኒ ያለም በቸርነቱ ይርዳል። ክፉን ኃይል ያርቅልን። አሜን። መስዋዕት ለእግዚአብሔር ይቆይ።